ኤልጂቢቲኪው ፕላስ ምንድን ነው? ኤልጂቢቲኪው ፕላስ ምህጻረ ቃል ሲሆን ቃላቱም ሲተነተን እንዲህ ነው፦ ኤል ሊዝቢያን፣ ጂ ጌይ፣ ቢ ባይሴክሹዋል፣ ቲ ትራንስጀንደር፣ ኪው ኩዌር ወይም ኩዌሽኒንግ፣ ፕላስ ደግሞ ተጨማሪ እንደ ኢንተርሴክስ፣ አሴክሹዋል፣ ፓንሴክሹዋል፣ ኖን ባይናሪ፣ ኤጄንደር፣ ቱ ስፕራይት ጀንደር ፍሉድና የመሳሰሉትን የሚያጠቃልል ነው። እስኪ አሁን ደግሞ የእያንዳንዱን አመለካከት በዝርዝር እንመልከት። ኤል እንግዲህ የሚወክለው ቅድም እንደተነጋገር ነው ሊዝቢያንን ነው። ሊዝቢያን መሆን የሚችሉት ሴቶች ብቻ ሲሆኑ የፍቅር ፍላጎት ያላቸው ለራሳቸው ተመሳሳይ ጾታ ለሆኑ ሴቶች ብቻ ነው። ይህም ማለት ወሲባዊ ግንኙነት ማድረግ የሚፈልጉት ከነሱ መሰል ሴቶች ጋር ብቻ ነው። ብዙ ጊዜ ከዚህ ቃል ይልቅ ምርጫቸው ጌዩ መን የሚለውን ነው። ይህም ማለት ከተቃራኒ ጾታ ወይም ወንዶች ጋር ወሲባዊ ግንኙነት የማይፈልጉ ማለት ነው። ሌላው ደግሞ ጂ ነው። ጂ ጌይ የሚለውን ቃል ሲይዝ፣ ይህ ማለት ደግሞ የሊዝቢያን ተመሳሳይ የወንዶች ባህሪ ማለት ነው። ይኸውም ወንዶች ሆነው የፍቅር ስሜት የሚያድርባቸው እንደነሱ ወንድ በሆኑ ሰዎች ላይ ብቻ ነው። ይህም ማለት ከተቃራኒ ፆታ ወይም ከሴቶች ጋር የወሲብ ግንኙነት የማይፈልጉ ወንዶች ማለት ነው። ቢ ደግሞ ባይሴክሹዋልን ይወክላል። ይህም ማለት ደግሞ ለሁለቱም ፆታ ወይም ሴትም ሆነ ወንድ የፍቅር ስሜት ያለው ሰው ማለት ነው። ይህም ማለት ምንድን ነው? አንድ ሴት የሆነች ሰው እንደ ሊዝቢያን ከሴቶች ጋር እንዲሁም በተመሳሳይ ከወንዶች ጋርም በፍቅር የምትወድቅ ወይም ወሲባዊ ግንኙነት የምትፈልግ ማለት ነው። ለወንዱም በተመሳሳይ ይሰራል። ሌላው ቲ ነው። ቲ ትራንስጀንደርን ይወክላል። እነዚህ ደግሞ ከተወለዱበት ተፈጥሯዊ ፆታ በተለየ ለእነርሱ ወይም ለእርሷ ስሜት ያለው ሰው ነው። ይህንንም በምሳሌ ለማስረዳት አንድ ወንድ ሁኖ የተፈጠረ ወይም የተወለደ ሰው ነገር ግን ራሱን ሴት እንደሆነ አምኖ የተቀበለና እንደ ሴት የሴትን ባህሪ ተላብሶ የሚኖር ማለት ነው። ኪው ደግሞ የሚወክለው ኩየርን ወይም ኮሽኒንግን ነው። ኩዌር በተለምዶ ከሚታወቀው የጾታ ወይም የፍቅር ግንኙነት የማይከተሉ ሰዎች ናቸው። እነዚህ ሰዎች አንድ ግልጽ የሆነ የጾታ ምርጫ የሌላቸው እና ሁሉም አይነት ማለትም ጌይ፣ ልዝቢያን፣ ትራንስጀንደር፣ ባይሴክሽዋል እንዲሁም ሌሎችን ግልጽ የሆኑ መደብ የሌላቸው ሁሉ በዚህ ክፍል ይጠቃልላሉ። እነዚህ ሰዎች አንድ የሆነ ምርጫ የሌላቸው ነገር ግን ለራሳቸው ተስማሚ የሆነ በምንፈለግ ላይ ያሉም ተብሎ ሊጠቀስ ይችላል። የመጨረሻው እንግዲህ ፕላስ የሚለው ምልክት ነው። ይህ እንደ ፕላስ ስር ያለ ኢንተርሴክስ ነው። ኢንተርሴክስ እነዚህ ሰዎች በተፈጥሮ ሲወለዱ ሴት ወይም ወንድ ብሎ ለመመደብ የማይመች አፈጣጠር ያላቸውን ሰዎችን ያጠቃልላል። ይኸውም እንግዲህ ግልጽ የሆነ የሴትነት ወይም የወንድነት ብልት የሌላቸው ወይም የሁለቱንም ጾታዎች ባህሪ የተላበሱ ሰዎችን ነው ወይም ተፈጥሯዊ ባህሪያቸው ግን የሴት የሆነ ማለት ነው። ይህም ሲሆን ግን ትራንስጀንደር የሆኑትን አይመለከትም። በሌላ መንገድ ደግሞ የወንድ ብልትና የሴት ማህፀን አጣምረው የያዙ ሰዎችንም የሚያጠቃልል መደብ ነው። እንግዲህ ይህ ኢንተርሴክስ የምንለው። ሌላው እንግዲህ አሴክሽዋል የምንለው ነው። ይህ መደብ እንግዲህ ወሲባዊ የሆነ ግንኙነት ከየትኛውም ሰው ጋር ማድረግ የማይፈልጉ ናቸው። ይሁን እንጂ ባህታዊነቱን ወይም ሆን ብሎ መታቀብን የሚፈልጉ ሰዎችን አያካትትም። ሌላኛው ደግሞ እንግዲህ ፓንሴክሹዋል ብለን የምንጠራው ነው። እንግዲህ ፓንሴክሹዋል ያለምንም የጾታ ልዩነት ወይም ገደብ ማንኛውንም ሰው የሚወዱ ማለት ነው። እነዚህ ሰዎች ጾታ ሳይገደባቸው ሁሉንም የሰው ልጅ እኩል የሚወዱ ናቸው። ይህን ስንል ግን ከባይሴክሹዋል ጋር ሊያምታታ ይችላል። ነገር ግን ባይሴክሹዋል ከሴትነት ወይም ከወንድነት የዘለለ መውደድ የላቸውም። ፓንሴክሹዋል የሆኑት ግን ከሴትነት ወይም ከወንድነት በላይ ሁሉንም ሰው የሆነ ሁሉ ፍጡር የሚወዱ ናቸው። ሌላኛው ደግሞ ነን ባይናሪ የምንለው ነው። እንግዲህ እንደሚታወቀው ባይ ማለት ሁለት ማለት ነው። ስለሆነም ነን ባይናሪ ማለት ራሳቸውን ከሁለቱ ጾታ ውጭ የመደቡ ሰዎች ናቸው። እነዚህ ሰዎች ምን ይላሉ? እኔ እኔ ነኝ እንጂ ሴት ወይም ወንድ አይደለሁም ብለው ያምናሉ። ወይም ደግሞ ሁለቱም ጾታ ነኝ ብለውም ሊያምኑ ይችላሉ። ሴትም ነኝ፣ ወንድም ነኝ ብለውም ሊያምኑ ይችላሉ። ወይም ሴትም ወንድም አይደለሁም ብለውም ሊያምኑ ሁሉ ይችላሉ ማለት ነው። ሌላኛው ደግሞ ኤጀንደር ነው። በዚህ ቃል ኤ ማለት ነን ወይም ኖት ማለት ሲሆን ኤ አፍራሽ ስለሆነ ኤጀንደር ማለት በጀንደር የማያምን ማለት ነው። ከጀንደር ውጭ ነን ብለው የሚያምኑ ናቸው። እንግዲህ እነዚህ ሰዎች ሌላኛው ቱ ስፕራይት ነው። እነዚህ ደግሞ እንግዲህ የኔቲቭ አሜሪካኖች አስተሳሰብ ሲሆን አንድ ሰው የሴትነትና የወንድነት አካላዊና መንፈሳዊ ተፈጥሮ አለው ብለው የሚያምኑ ሰዎች ናቸው። ይህ ምንድን ነው? አንድ ወንድ የሴትነት ባህሪ ይኖረዋል፣ አንድ ሴት ደግሞ የወንድነት ባህሪ ይኖራታል ብለው የሚያምኑ ሰዎች ናቸው። እነዚህ ሰዎች ኔቲቭ አሜሪካኖች ናቸው። በሰሜን አሜሪካ የሚኖሩ ሰዎች አስተሳሰብ ነው ማለት ነው። ሌላው እንግዲህ ጀንደር ፍሉድ ነው። ይህ አስተሳሰብ እንግዲህ የነን ባይናሪ አስተሳሰብ ሰብ ብራንች ሲሆን ጀንደር በየጊዜው በሂደት ይለወጣል የሚል አስተሳሰብ ያላቸው ሰዎች ናቸው። ይኸውም እንግዲህ አንድ ሰው ዛሬ ሴት ከሆነ ነገ ወይም ከሳምንት በኋላ ወንድ ሊሆን ይችላል፣ ሌላ ጊዜ ደግሞ ሁለቱንም ሴትም ወንድም ሊሆን ይችላል ብለው የሚያምኑ ሰዎች ናቸው። እንግዲህ ይህ አስተሳሰብ ተፈጥሮን በመቃረን ዓለምን ከመስመሯ እያስወጣት የሰው ልጆችንም ከአምላካቸው ከፈጣሪያቸው እያራራቃቸው ያለ አስተሳሰብ ነው። በተለይ እንግዲህ ይህ አስተሳሰብ በዌስተርኑ ዓለም እንደ መብት ተቆጥሮ ሴት ሴትን፣ ወንድ ወንድን እያገባ በአደባባይ እያየን ነው። ይህም እንግዲህ ወደ እኛ ሀገር ሊገባ ዳርዳር እያለ ያለ አስተሳሰብ ስለሆነ ይህን አስተሳሰብ አውቀን ተገንዝበን ከወዲሁ ልንገታው ይገባል ማለት ነው። የዚህ ሀሳብ አራማጆች ወይም አቀንቃኞች ለምን እንደሚጠቅም ወይም ይህ ሀሳብ ለምን እንደሚበጅ ሲያስረዱ አንደኛ መብቶችን ለማስከበር ስቲግማ እንዳይደርስባቸው ለማድረግ ይጠቅማል የሚል አስተሳሰብ ይዘው ያቀነቅናሉ። ሌላው የመናገር ነፃነትን ለማግኘት ይጠቅማል ብለውም ያስባሉ። እንግዲህ ከዘረኝነትና ከግፍ ለመጠበቅና በማህበረሰቡ ውስጥ እንድታወቁና ተቀባይነትን እንዲያገኙ ያስችላል ብለው ያምናሉ። ነገር ግን ይህ አስተሳሰብ በተለይ ለእኛ ለኢትዮጵያውያን እጅግ ጽዩፍ፣ እጅግ ተቀባይነት የሌለው አስተሳሰብ ነው። ስለዚህ ይህንን አስተሳሰብ ከወዲሁ አውቀን ልንታገለው፣ ልንጸየፈው ይገባል ማለት እንወዳለን። ስለተከታተላችሁ ከልብ እናመሰግናለን። ቀጣይ በምን ዙሪያ ቪዲዮ ቢሰራላችሁ እንደምትፈልጉ ኮሜንት አድርጉልኝ። ሀሳብ አስተያየታችሁንም በዚሁ ቪዲዮ ላይ ያላችሁን ኮሜንት አድርጉልኝ። ስለተከታተላችሁ ከልብ አመሰግናለሁ። ሰላም ለሁላችሁም።